እንግዲህ ትሁት በምታዩት ሁኔታ እንግዲህ በጫካ ውስጥ ተደብቃ ችግሯን አልፋለች ማለት ነው። በሌላ በኩል ቴና መጣ አስተረፍኩሽ፣ እኔ ነኝ ያዳንኩሽ ትላታለች ማለት ነው። ምክንያቱም አዎ፣ ቴናና ልጁ ተነጋግረው ስለነበረ ለመወደድ የምታደርገው ጥረት ነው ማለት ነው። አዎ፣ ቴና አንቺ ነሽ እንዴ? እርግጠኛ ነሽ አንቺ አድነሽ ስትለው ቴና እያሁን መዛውነሽ አደለ፣ እኔ አድኜሻለሁ ትላታለች ማለት ነው። በሌላ በኩል እንግዲህ እንደምታዩት በዚህ በኩል ከትሁት ጋር ወደ ቤት ገብታለች ማለት ነው። ከቴና ጋር ገብታለች ማለት ነው። በነገራችን ላይ ቴና አሁንም ለፍቅር ስትል ብዙ ዋጋ እየከፈለች እንደሆነ ነው እየተረዳሃት ያለ። አሁንም ደግሞ ያንን አንድ ምን ይል ብራ አምጣ ያለችው ልጅ የትሁትን ሰውዬ ታረገዋለች ማለት ነው። እንግሊዝ እኔ ትሁትን እንድሰጥህ አንተ ደግሞ ያንን ሰውዬ እንደዚህ አድርገህ እንትን በልል ብላ ተነግረዋለች ማለት ነው። በነገራችን ላይ ትሁትን የሚያፍናት ሰውዬ ፍቅረኛዋ አይደለም። ገባችሁ ፍቅረኛዋ አይደለም። የእሱን ከሀገር ቤት አጥፍታበት የመጣችው ነገር ስላለ ነው እንጂ ፍቅረኛዋ አይደለም። አስረግጭ ልንገራችሁ፣ ትሁት በጣም በጣም ሲበዛ ድብቅ ናት። የምሬ ነው የምላችሁ እንደ ትሁት ድብቅ ሰው የለም። ምክንያቱም ድብቅ ባትሆን ኑሮ ስድስት ዓመት የኖረችበትን ስድስት ዓመት ስትበላ ስትጠጣ የኖረችበት ቤት ሳትናገር ደብዳቤ ጽፋ ውልቅ ብላ መሄድ አትችልም ነበረ። ቢያንስ ቢያንስ ለአባባ መናገር ነበረባት። በነገራችን ላይ አትሄድም። ልክ ልትወጣ ስትል አባባ ይደርሱባታል ማለት ነው። የት ልትሄጂ ነው በዚህ ሌሊት ልጄ? ልክ እንዳልሆንሽ ስላወኩ እየሰለልኩሽ ነበር ይላታል አባባና ያስቀራታል ማለት ነው። የትማቴ ደግሞ ከዛ በኋላ ላባባ ያለውን ነገር ሁሉ ፍርጥርጥ አድርጋ ትነግረዋለች ማለት ነው። ልጄ ይህን ነገር እንዴት ትደብቅ ይገኛለች። በጣም ያዝንባታል ማለት ነው። በጣም ከምላችሁ በላይ በጣም ያዝንባታል ማለት ነው። ከዛም መጨረሻ ላይ ደግሞ ካሌብ እንግዲህ ላባባ፣ ኧረ አላፈቅራት አላፈቅራት ብሎ እንግዲህ ተንተብትቧል ማለት ነው ተተብትቦ እንግዲህ ለአባባ አባባም እንግዲህ ጠርጥሯል ማለት ነው። አሁን ፍቅረኛዋን አውቃታለሁ ብሎ አውቀዋለሁ ብሎታል። እንግዲህ አባባ ጠርጥሯል ማለት ነው። እንደወደዳት እንዳፈቀራት ገብቶታል ማለት ነው። አባባ በሌላ በኩል ትሁት አትፍረጅበት፣ ቅናት ነው ምን የምን ቅናት ትለዋለች ማለት ነው። እንደዚያ እየተባባሉ እንግዲህ ትሁት ጠፍታ ከነበረችበት ቴና ትመጣለች ማለት ነው። የት ኑራ ነው ስትባል እየመጣች እያለ ነው ከመንገድ የሆነ ሌባ ሊዘኝ ሲል እሷ አዳነችኝ ብላ ለነባባት ትናገራለች። ሆነ ትሁት እንደዚያ አድርጋ የሆነ ነገር አስባለች ምናምን ብለው ትሁትን የጠረጠሯታል። አንድ ጊዜ በክፉ የተፈረጀ ሰው ደግ ነገር እንኳን ቢያደርግ ክፉ ነገር አደረገ ነው እንጂ ደግ ነገር አደረገ አይባልም። ምክንያቱም አንድ ስህተት ብቻ ነው ሰው የሚባሉ ያችን ስህተት ከያዘ የሆነ ነገር ሲሆን የሚያስደስተው አይመስላችሁም? የሆነ እንደ ራሳችሁ ነው የምታዩት እንዴት ነው? እንደራሳችሁ ነው የምታዩት ማለት፣ የሆነ ነገር ከሰው ላይ አትዩ። ብቻ ከዛ እንደዚህ ብላብኝ ነው፣ እንደዚህ ሆናብኝ ነው፣ እንደዚህ ብሎ ነው እያለ ነገሮቹን ሁሉ እያገላበጣችሁ ነው እንጂ የምታዩ፣ ያ ሰው የሆነ ነገር ሆኗል፣ የሆነ ተለውጧል፣ ወይ ደግሞ የሰው ደስታ ያስደስተዋል ብላችሁ አታምኑ። ምክንያቱም አንድ የጠምዳችሁ ስለያዛችሁት። ለዛም ነው ኢትዮጵያ ሰላም አልወርድ ያለ ምክንያቱም አንድ ሰው የሆነ ነገር ካለፈ በኋላ የዛኔ እኮ እንደዚህ ብሎኛል፣ ይቅርማ ብያለሁ ግን ልቤን አልሰጠውም ይላል አበሻ። አበሻ ከባድ ነው። አበሻ አበሻ ጋር የሆነ ነገር ለራሱ ሲያገኝ የሆነ እንትን ነገር ለውጥ ነገር ለራሱ ሲያገኝ ሌላ ሰው ይቀናል። ግን የሚቀናው ሰው ነው ተጎጁ እንጂ ያገኘው ሰው አይደለም ተጎጁ። የሚቀናው ሰው ነው ተጎጁ ለምን ያ የቀናው ሰው እግዚአብሔር ረድቶት ነው የሄደ የሚቀናው ሰው ግን ወዲ ጨጓራውና በሽተኛ አድርጎ ወዲ ከአምላኩ ጋር ተጣልቶ የከንቱ ከንቱ ነው የሚሆነው። ይህን ያስገባውላችሁ ልክ ትሁት እህታውን እንደተቀየረችው ማለት ነው። ቴና ቴና በነገራችን ላይ በጣም ደግሰው ናት። አንዳንድ ጊዜ ትነቱና ሀይባሎ በላይ ውሽማ ይዛ ትመጣለች። ደግሞ እንዴት አለች? እኔማ ሰምሽን አልጠራውም ከዚህ በኋላ ግን በኮሜንት መጠሽ የሆነ ነገር እናገራለሁ ካልሽ በኛ ነው ምልሽ አውጥቼ ዘግዝቄ ነው ምሰራብሽ። አሁን ስምሽን አልጠራ ትመጭና በመኮሜንት ትመጭና እንደዚህ ብላ ትሁት ኃይለኛው ናት ቲና፣ እንደዚህ ናት ቲና፣ እንደዚህ ናት ሆ አሪው። ከመሆንና ክምሰል የትኛው ይሻላል? እየሄድሽ እናት እየሄድሽ እየሄድሽ በቲና እንዳትመጭ። የምሬን ነው እና ምልልሽ ፈልጌ ነው። አስረግጬ ነው ምነግርሽ። አስረግጬ ስነግርሽ ቴና በጣም የዋህናት። ለፍቅር የማይኮን የለም። ገባሽ አደለም ቲና? እንኳን ይሄን ቴና ቀላሉን ቀላሉን ነገር ነው። ለፍቅር የማይኮን የለም ገባችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንቆኛን ለማዳን ስንት ዋጋ ከፍሎልናል። ፍቅር ነው፣ ፍቅር ነው። ገባችሁ ሰው። ስለዚህ ቴና ደግሞ የምታደርገው ከጌታ ጋር እያገናኘት አይደለም፣ ወደ ሌላ ነገር እንዳትሄዱ ፍቅር ምን እንደሆን ልነግራችሁ ፈልጌ ነው። ቴና ደግሞ ለምትወደው ለምታፈቅረው ሰው ነው እንደዚህ ዋጋ እየከፈለች ያለችው ልላችሁ ፈልጌ ነው። ሌላው ምንድን ነው? ለፍቅር ሲባል የማይደረግ ነገር የለም። ሌላው እንግዲህ ህይወትሽን መሰናክል ነው ማረግብሽ ብሏል ልጁ ማለት ነው። ህይወት መሰናክል ነው ማደርግብሽ አንቺ ናኔ እንዳይጠና እንደ ነብር ነን እንዳዙ ያኔ ነብሩ ሲሄድ መሬቱን አንቀጠቀጠው አላ አይጢቱ ግን ስትሄድ ሹልክ አይጥቱ ግን ስትሄድ ሹልክ ብላ ነው የምትሄድ። መሬቱን አታንቀሳቅሰውም። ህይወት ሽን ብልክ እንደዚህ ነው ማንቀጠቀጥብሽ ይላታል ማለት ነው። ከዛ በሌላ በኩል ደግሞ ቲናን ቲናን ከቫሯ በላይ ውሽማ ይዛው ከቫሯ በላይ ገንዘብ ይላው ለገንዘብ ሰው ለገንዘብ አደላ ሀገር ለቆ የሚሄድ ገይስ እየተነጋገረን እንጂ እየተሳሰብን እሷ የእውነት ሰራቸው እንጂ በድብቅ ስንት የሰው ህይወት የሚያጠፉ ባላቸውን ሸብ አድርገው የሚቀመጡ የሉ እስኪ መምህር ተስፋዬ ጋር እየገባን እንማርክ። ገይስ እንማር። እንኳን ይቺ ቴናኮ ማለት ነው ካሌብን ማስገደል ብትፈልግ እራት እንብላ ብላ አራት መቶ ሺህ ብሩን የተቀበለች ጊዜ እራት እንብላ የአንድ ቀን የራት ገን ትሰተኛለ ብላ ይዘው ስትሄድ አስክራ አብረው ከምታድር የሆነ ነገር ማድረግ ትችል ነበረ። የምሬ ነው ብላችሁ የሆነ ነገር አስክራ ማድረግ ትችል ነበረ። እና ምልላችሁ ፈልጌ ነው ቴና ገንዘብ ገንዘብ የምትፈልገውን ያክል ገንዘብ ቢሰጧት የምትተወውናት ነገሩን ሁሉ ግን አልሰጣት ስላሉ ነው የለፋችበት ነው ደግሞ በሰማንያ ነው የተቀመጠች ታዲያ ከባሏ በላይ ደግሞ ውሽማ ያዘች አላችሁ ከባሏ በላይ ውሽማ የምትይዝ እኮ ሰውየ እኮ አልንቀሳቀስ ስላለ ነው ጂጂክያን አልሰማችኋትም እንዴ በወራ አንዴ ነው አልጋ ላይ መሳምንታ እንዴ ነው ሸባ ነው አለች እኮ ጂጂክያ ራሱ ግልጽ ተናግራለች ስለዚህ ካሌብ ደግሞ እንደዛ ሆኖባት ነው። እሷ እንደዚ ሲሆንባት ደግሞ ስለምታፈቅረው ይሄኛውን ደግሞ ወደዚኛ ሄደች። ሶ ችግር የለባትም ትሁት ናት። አሁን ትልቅ ስህተት እየሰራቸው ያለ ትሁት ናት። ይች ድብቅ መሰሪ ናት ትሁት። ምክንያቱም እንዴት ይህን ያክል የኖረችበትን ቤት ይህን ያክል አመት የኖረችበትን ቤት በዛ ላይ አፈቀርኩ ብላ ካሌብን እየተጥበዘበዘ እየተጥበዘንበዘች እንዴ ሳ ትናገር ትሄዳለች። ይሄ ይሄ አባባባ ይዛት እኮ ሳ ትናገር ሄዳለች። ጭንቀት ውስጥ አልከተታቻቸውም። ከበሉበት ላይ ማረት ማለት ይሄ ነው። ገባችሁ አደለ? ሰው ከበሉበት ላይ ማረት ማለት ይሄ ነው። በግልጽ የሚያደርግ ሳይሆን በውስጥ ለውስጥ አባባ፣ እንኳን ፊትሽ ተቀይሯል፣ ምንድነው ችግርሽ፣ ለምንድነው የሆንሽው ሲላት፣ እንኳን አባኝ ምንም አለ አስፈርት ወይ ነው ሌባው ምናምን ነው አመን ነው እንጃለችው። እንደዛ ዋጋ እየከፈለችለት ያሳለፈችለት አይ ነው ለአባቢው እንኳን ችግሯን አልነገረችው። እሷ ምን እልላችሁ ፈልጌ ነው ቀኝም ነፈሰ ግራ ወደ ቀኝም ሄረን ወደ ግራ እንደ ትሁት አይነት አስመሳይ ሰው የለም። ሲታለቅስ ደግሞ ይዛን ስታለቅስ ግን ወደ ለመናገር አሳዝናኛለች። ምክንያቱም ምን ሲፈስ ለማለት ያክል ነው ጥላ ነው መሆንብሽ አጥንተሽንም ደምሽንም አጥፊሽም አልሚሽም እኔውንኝ ብሏል። እንግዲህ ለትሁት ማለት ነው። ለትሁት በየሄድሽበት ኮቴሽን እየተረገጥኩ መራመጃ ነው ማሳጣሽ እኔንኝ። ለህይወትሽም ለምንሽም አጥፊሽ እኔንኝ ብሏታል ማለት ነው። በጣም ነው የካፋው፣ በጣም ነው የባሰው ይሄ ሰው የሆነ። ከዛ ያደረገችው ነገር አለ የጻፍኩትን እንትን ስላላመጣሁት እያነበብኩ ሳይሆን የምነግራችሁ ከአንደበቴ ነው የምነግራችሁ። እና አንብቤ ነገ ምን አድርጋ እንደመጣች ከዛ ከኢትዮጵያ ምን አድርጋ እንደመጣች አንብቤ የጻፍኩት እንደዳራ እኔ የጻፍኩት ይህን ፊልም እነግራችኋለሁ። አሁ እንግዲህ ከኔ የተለየ ህይወት ሊኖርሽ አይችልም ብሏታል ማለት ነው። ከኔ የተለየ ህይወት ሊኖርሽ አይችልም ማለት እንግዲህ እኔንም ሸውደሽ ነው የመጣሽ። ተጋብተው ነበር በነገራችን ላይ ለምናሆን አልነግራችሁ ተጋብተው ነበረ። ተጋብተው በነበረሰበት ሰዓት ክዳው ጥላው ነው የመጣች ትሁት። ክዳው ነው የመጣች እና ክዳው ስለመጣች አሁን ላይ ይሄው መጣባት። ካለችበት አሽትቶ የታባሽ ነሽ እያለ መጣላት። ምክንያቱም እስከነ ሰማንያዋ ነው የመጣችው ትሁት። ሰማንያውን አልቀደደችለትም በቤተሰብ ያገባችው ባሏ ነው ምናምን፣ ግን ጥላው መጣች ማለት ነው። ጥላሁን መጣ። ሰው የሰው ቤት ይመኛል፣ ትዳር ይዞ ኑሮ ትዳሩን አፍርሶ መቶ የሰው ቤት ይመኛል። በጣም እኮ ከባድ ነው። በጣም ማለት ነው ከባድ ነው። እንደዚህ አይደረግም። ነውር፣ ነውር የመጨረሻ ነውር ነው። እና ምን ልላችሁ ፈልጌ ነው፣ ባሎቻችሁን እያመጣችሁ እዚህ እየካዳችሁ አሁን ላይ ሲመጣባችሁ የሰው ሰማኒ ይዛችሁ እየመጣችሁ ከዚ አታለቃቅሱብን። ሰው ቤት የሰው ፍቅረኝ የሰው ባል ይዛችሁ ስለዚህ ምልልሽ ፈልጌ ነው ቲና ትዳርሽ ትሁት ማለት ነው። ትዳርሽ ትዳርሽ ነው። ሰማንያ ያሰርሽበት ነው። ቤተሰቦች ደግሰው ነው ዳሩሽ። ወጪ ወጣበት ድግስ ከሆነ ድረስ ሳቶ በግድሽ ይቅርታ ጠይቀሽ ባልሽን ወደ በትዳርሽ ብትመለሽ ነው ይሻለው። ምንም ካሌብ እንደሆነ አይሆንሽም። ትሞቻታለሽ እ እንጂ ለጋርሽ ብዬ ነው። ህይወቴን አበላሽተሽ እንደዚህ ያንን ያክል ቤት አቁሜ አንቺ ተደብቀሽ መተሽ ከዚህ ቤት አንቺን ልትኖሪ እኔን ተደብቀሽ መጥተሽ ህይወትሽን በይ እየተከተልኩ ኮቴ ነው መሆንሽ ኮቴ ሁኛንችን አጠፋሻለሁ እንጂ አንቺን ማ ትዳር አትዣትም ከእኔ ተለይተሽ ነው የሚላት። ምክንያቱም እኔ በልጁ አልፈርድም። ክዳው ስለመጣች ነው ትሁት፣ ክዳው ስለመጣች እኔ በሷ አልፈርድም። አልታሷሽ ምክንያቱም ከመጀመሪያው ለምን ክዳው መጣች? የተዳረችበት የሰማኒያ ባሏ ነው አይደል? ከዳው መምጣት አልነበረባትም። ጥለው መምጣት አልነበረባትም። ደሞ ለሰው ቤት ሰው እንዴት ለሰው ቤት ትዳሩን ጥሎ ይመጣል? ብቻ አንቺ ትሁትን ይዘሽልኝ ነይ እንጂ ይህን ጎሊያድን የሚያክል ሰውዬ በአንድ ትንፋሽ ነው ማስተነፍሰልሽ። ብሩ ነው አይጠየቅሽም፣ ምንም አይለሽም። እኔ ያስተነፍስልሻለሁ፣ አንቺና እኔ እኩል የሆነ ህይወት ታሪክ ስላለን፣ አንቺ ብቻ ትሁትን አፍነሽ ይዘሽልኝ ነይ ይላታ ቲኒቲን ማለት ነው

ገና ፈታ ታረግኛለች የኔ ቤት ጥዬ የኔ ከዚህ በኋላ አንድ ብለ ብር ብለ ትጠይቀኝ እመነኝ ብለዋለች።